እኔ አላልኩም? ትናንት ስታሟርቱ የነበራችሁ ተስፋለን ብያችሁ ነበር። ይሄው ዛሬም አብረው መጡ። በጣም ነው ደስ ያለኝ። ኦ ብሩኬ፣ በጣም ጎብዝ በእውነት እንደዚህ ማስተካከል ጥሩ ነው። ሌላ ደግሞ በኮሜንት መከሩኝ። ምን ላድርግ ብለሃል? አ እንደዚህ ስትለንማ በፒስ ነው ምን እነግርህ። ምን ታደርጋለህ መሰለህ? ቡራዬ ከዚህ በኋላ ከሀይሚ ጋር ለመቀጠል ለማስተካከል ምን ማድረግ አለብኝ ብለሃል አይደል? ማድረግ ያለብህ ነገር ምን መሰለህ? ሀይሚ እንግዲህ እያስናከኝ ነው ብላለች። ይሄ ማለት ምንድን ነው? በደምብ አድርገህ ፕሮግራም አዘጋጅና ቆንጆ አድርገህ ይሄ ምንድን ነው የሚባለው ንፋፊት ነፍተህ ምናምን ቆንጆዬ አድርገህ ዲኮር አሰርተ ምናምን የኔ ፍቅር አፈቅርሻለሁ በላት። በቃ አፈቅርሻለሁ የወደፊት ሚስቴ እንድትሆኝ እፈልጋለሁ፣ አጋሬ እንድትሆኝልኝ እፈልጋለሁ በላት። ከዛ በኋላ ሀይሚ ካንተ ጋ ናት። ግራ አጋባኸኝ እያለች ነው። ግራ አጋባኝ ግራ እያጋባኸኝ ነው፣ እያስናከኝ ነው። አሁን መለየት ትፈልጋለሁ አላለችም። ስለዚህ ማድረግ ያለብህ ነገር ብሩኬ ይሄ ነው። ሌላ ቅዱሴ ነው የኔ ምስኪን፣ በጣም ነው ያሳዘንከኝ በእውነት። ዳር ላይ ቀረ በባለ ትዳር መሀል መግባት እኮ ጥሩ አይደለም። እና ቅዱሴ ደግሞ የኔ ጨዋ፣ በእውነት ቅዱስ በጣም ጨዋ ጨዋ ነው። በቃ ስርዓት ያለው ልጅ ነው። እና ቅዱሴ ደግሞ ምንድነው ልልክ የምፈልገው የፍቅር መቃስ መሆን የለብም ከዚህ በኋላ ቅድም ራሱ ዘው ብለህ ገባ። አይ ቅዱሴ አላወቀም ነበር አላወቀም ነበር የኔ ወንድም፣ በጣም ምስኪን ልጅ ነው። ከዚህ በኋላ ጸባዩ ካልተቀየረ እስካሁን በጣም ጨዋ ና ምርጥ ሰው ነህ። አሁን ዩቲዩብ ብትከፍት በአንዴ ነው የምናበረታታ። ምክንያቱም ምርጥ ጸባይ ይዘ ነው የመጣኸው መጨረሻ ምርጥ እንደሆነ። ላሽ በል እንደ ብራዘር ይነቃል እኮ። ላሽ በል እንጂ በሚዋደዱ ሰዎች መሀል ፈልቅቄ ካልገባው አይባልም። ቅዱሴ የኔ ብራዘር አራዲዬ ነሽ አደለም። ላሽ በይ በቃ። ላሽ ላሽ ነው የሚባለው። እንደ እየተፈላለጉ እኮ ነው ሊሳሳቡ እኮ ነው ተመሳሳይ ዋልታ ሲገናኝ ተቃራኒ ዋልታ ነው እንጂ፣ ሊሳሳቡ ትንሽ ነው የቀራቸው። ኦይ ብሩክ ለካ እንደዚህ የዋህ ነው እናንተ። አይ ማሽቃ በጣለብ ተላላ ነገር ነው በእውነት። ብሩክ እኮ ተላላ ነው፣ ግን ደግሞ አንዳንዴ የሚናገረውን ነገር በደንብ ንግግር አይችልም። የሆነ ግልፍጥ ነው የሚያደርገው፣ ዝርፍጥ በቃ። እና አሁን በቃ ሀይሚ በጣም ጥበበኛ ናት። እሱ ራሱ ትናንት ሰርፕራይዝ ነው የሆነው ልክ እንደኛ፣ እኔ ራሱ በቃ ሰርፕራይዝ ነው የሆንኩት የምር። እና ብሩክ ራሱ የሀይሚን ጭንቅላት ማድነቅ ነበረብህ። አይ ወንዶች እኮ መሸነፍ፣ ማድነቅ ሀይሚ፣ እኔ ስማርት ለምን አላልካትም? እንደዛ ሰርፕራይዝ አድርጋ አሁንም አልሸነፍም ነበር አለ እኮ። ይኸው ሃይሚ ባትተው ብሩክ የማይተውም ነበር እና እነዚህ ልጆች በቃ ሊታረቁ ነው። እና ጅሮች ብሩክ ሀይሚን አይፈልጋትም። ቅድም የሆነ ቤት ገብቻ ያለው በፈጠር ኮሜንቱ እንዳለ ብሩክ ሀይሚን አይፈልጋትም። ሀይሚን አይፈልጋትም። ሀይሚን አይፈልጋትም። አይሽ ካልፈለጋት ታዲያ ምንድን ነው አሁን ጅራ ለጅራት የሚከተላት ቤቷ ድረስ ሄዱን? አይናቅ በደንብ ነው የሚፈልጋት። እልህ ይዞኝ ነው አለ ብሩኬ። አሁን ላይ ከሊንዳ ጋር ባለው ነገር እርግጠኛ ሆኖ ሊያስረዳት እየሞከረ ነው። እርግጠኛ ነው በቃ ሊንዳ ባለችበት ግንኙነታችን እነግርሻ ያለው እያላት ነው። ሊንዳ ደግሞ የእውነት ግንኙነት ካላችሁ ዝም አትልም። ብሩኬ ቤስት ፍሬንድ ናስ ሲላል ዝም አትሉም አደለ? ሶ ሊንዳ ራሷ ልትመሰክር ነው ማለት ነው ሶ ብሩኬ ከሊንዳ ጋር የመጣው ያው እነግራችኋለሁ፣ ብዙ ነገር አስረዳችኋለሁ። እናውቃለን እና እኛን ማስረዳት አይጠበቅብህም። ሀይሚን ለማብሸቅ እንዳመጣሃት በመጀመሪያው ቀንም ይገባችኋል ምናምን ብለሃል፣ ግን እንዲህ ማድረግህ ስህተት ነው። አሁን ሀይሚ በጣም እየተጨነቀች ነው፣ በጣም ጭንቀት ውስጥ ነው። ብሩኬ ተሳስተህ ነው ያሳሳትካት። አሁን ላለው ነገር አሁንም በደንብ ዋጋ መክፈል አለብህ ብዬ አስባለሁ፣ ምክንያቱም በስህተት ላይ ስህተት ነው የደረብከው። አንተ ሊንዳን ማምጣትህ ሀይሚ ቅዱስ እንድታመጣ አድርጓታል። ቅዱስን አመጣች። አሁን ቅዱስን ምን ታድርገው? ሀይሚ ከአንተ ጋር መሆን ትፈልጋለች ግን ደግሞ ለቅዱስ ተስፋ ሰጥተዋለች። ቅዱስ እንዲያዝንባት ተስፋ እንዲቆርጥባት አትፈልግም። ምክንያቱም በከፋት ቀን ነበረ ከጎኗ። የእውነት ወደው ወይም አፍቅረው አይደለም ሀይሚ። ይሄ ታወቀ ነው። ከብሩክ ጋር አሁን መሆን በደንብ እየፈለገች ነው። ግን ደግሞ ለሌላ ሰው ተስፋ ሰጥተናል አለ። እዚህ ወጥመድ ውስጥ እንድትገባ ያደረካት ብሩክ ነህ፣ በቃ ብሩክ ነህ፣ በቃ ግን ደግሞ አሁንም ማስተካከል ትችላለህ። በደንብ ነው የምትችለው። ሊንዳ ባለችበት አሁን እንዳልከው በግልጽ አሳውቃት። ነገር ግን እንደዚህ ብለህ ብቻ መተው በቂ አይደለም። እያ እየነገረች ነው ሀይሚ ቱ ሞቴርሳይ። የኔ ማሮች እንዴት ናችሁ? አምስት ደቂቃ ወርጨ፣ ሰላም ታላቀው ይሁን ደህና ናችሁ የኔ ማሮች፣ የኔ ወዶች፣ የኔ ፍቅሮች፣ እኔ በጣም ደህና። እኔ ዛሬ ደስ ነው ደስ። ትናንትም ስታነፈርቁ የኔ ብራሽ ሰዎች አላችሁ። ምንም አነፍረቀ እኔ ትናንትና ሳየው በቃ ተስፋዬ ነው የፈካው። በቃ በቃ ይታረቃሉ ነው ያልኩት እኔ። እና በቃ ዛሬ ደግሞ ደስ ደስ እያለኝ ነው። በጣም ነው ደስ ያለኝ የምር በቃ። ብሩኬም እንደዚህ ስነ ስርዓት ይዞ ሲያወራት ሀይሚን በደንብ እንደምትፈልገው ግን ግልጽ የምታደርግላት ነገር አሁንም አለ፣ በቃ አሁንም አለ። አስተካክል ያልከን የምትሉኝን ነገር ኮሜንት ላይ አስቀምጡ ብሏል። ኮሜንታተሮች ደግሞ ሳትሳደቡ ብሩክ ሀይሚን አይፈልጋትም፣ ሀይሚ ብሩክን አትፈልገውም፣ ሀይሚ ባለጌነሽ፣ ብሩክ ባለጌነ፣ እንደው እንደዚ አይነት ኮሜንት አትጻፉ። በቃ ሁለቱ የምትወዳቸው ከሆነ የሚጠቅም ነገር ጻፉላቸው። ገባችሁ አደለ? ሰው ደህና ናችሁ? የኔ ማሮች በጣም እንደመወዳችሁ ታውቃላችሁ። እና ወደ ቪዲዮ ስመለስላችሁ ሀይሚና ቦራ ዛሬ ማብረው ከቻሳ አለኮ፣ ብሩክ በጣም ነው መወድ ይሻላት። አይ ዛሬም በጣም ነው ደስ ሚል ዛሬ ሮማንቲክ ነበር፣ መጨረሻ ላይ ቅዱስ መቶ አበላሸው እንጂ ሮማንሲ ነው የሆኑት ዛሬና የኔ ወዶች፣ ቅዱስ አሳዘነኝ። ገባችሁ? የእውነት ወዷት ቢሆንስ ብያሰጉ በውስጤ በርቀት በሶስት እና በአራት ቀን እኔ እንደ ሀሳብ ቅዱስ አው ሊጎዳ ይችላል። የእውነት ወዷት ሊሆን ይችላል፣ ግን እንደ ሀሳብ ብሩክና ሀይሚ ከሚለያዩ የቅዱስ በጣም ሲምፕል ነገር ነው። ምንም አይደለም። ብሩክ ይሰብራል ቅዱስ ስልትሉ ትችላላችሁ። ሀይሚ እኔ መጀመሪያም ቅዱስና ሀይሚ አብረው ይሆኑ አላልኩም። ለማብሸቅ ነው። ሲጀምር አላማረባቸውም ነበር። ቅዱስና ሀይሚ በቃ አላማረባቸውም። ሶ ይሁኑ ብዬ ሲጀምርም አላሽቃበጥኩም። አሁንም እንደሚታረቁ ከመጀመሪያው ጀምሬ ነግሬያችሁ ነበረ። ይሄው መጨረሻቸው። ይታረቃሉ፣ ምንም ጥያቄ የለውም። ስለዚህ ቅዱስ አሳዝኖኛል፣ ግን ደግሞ ብዙም አልሄደም፣ አልገፉም። በሳምንት ውስጥ አንድ ሰው ፍቅር ሊይዘው አይችልም። ሀይሚም ፍቅር አልያዛትም፣ ብሩክን እየፈለገችው ነው። ከብሩ ጋር አሁን ዛሬ ለምን አብራ መሆን አልፈ ለምን ይሻላለች ምናምን ልትሉ ትችላላችሁ። ሀይሚ ይሻላለችበት ነገር አንደኛ ነገር እርግጠኛ መሆን ትፈልጋለች ከእሷ ጋር እንደሚቀጥል እንደሚወዳት። ሲቀጥል እንዲነግራት የምትፈልገው አንድ ነገር አለ። ይሄም አፈቅርሻለሁ፣ ወደፊት አብረሽ ይኖራለሁ፣ የፍቅር አጋሪ እንድትሆኝ እፈልጋለሁ እንዲላት ትፈልጋለች። ዝም ብሎ በደፈነው ጓደኝነት የኔናት ወድሻለሁ፣ የልጆችን እና እንደዚ አይነት ነገር አልትፈልግም። በቃ ግንኙነታቸው ግልጽ እንዲሆን ትፈልጋለች። ማንም እየመጣ አብራችሁ ሰሩ ነበር ምናምን እንዲላት አትፈልግም። በቃ ፍቅረኛ እንዲላት ትፈልጋለች። ሲቀጥል ደግሞ ቅዱስን መጉዳት አትፈልግም። በአንድ አሁን እንትና ጋር ነኝ ብላ ብሩክ ጋ ተነጣጥፋ ቅዱስን መጉዳት አትፈልግም። እኔ ጨዋ ስማርት ነገር ማለት የኔ ቆንጆ አረቃን የምታስበው ገባችሁ? ቅዱስን መግዳት አትፈልግም። በስነ ስርዓት አስረድተው ነው አብሮ መሆን ከቻሉ ራሱ ገና ብዙ ነገሮችን አርማ ፈታ። ግን ደግሞ ያለ ጭቅጭቅ ነው ያለ ጭቅጭቅ ነው እያደረገች ያለችው እና ብሩጌ ከኔ ጋር መሆን አትፈልግም ይመስለኛል ላልከው ነገር ምንም ምንም ተፈልገ ያያ አንጀቷ እየተወተተኮ ነው፣ ግን ደግሞ ቅዱስ እንዲጎዳባት አትፈልግም። በክፉ ቀኗ አብሯት ስለነበረ አፍቅሮኝ ይሆናል የሚል ሀሳብ በውስጧም ስላለ ምንም እንዳላደረገላት በክፉ ቀኗ አብሯት እንደሌለ ይሉን ታቢስ ሆና ሂድ፣ አንተን አልፈልግም ከብሩክ ጋር መሆን አላለችም። ቅዱስም ደግሞ ትናንት አብራው ስለነበረች ብሩክን አንተ ምን አገባህ ብሎ አልገለፈጠም። ቅዱስ የሚፈልገው ከሀይሚ ትክክለኛውን ነገር ጠይቆ ማን እንደምትፈልግ ምርጫዋን ነው የሚያከብርላት እና ቅዱሴ በቃ እነዚህ ልጆች በጣም እንደሚዋደዱ እያያቸው ነው። አንተ ላሽ በል በቃ ላሽ እንደም ማስታራቂ ብትሆን በጣም ነው የሚያምርብህ እና አደራህ እንደው፣ አደራህ እንደው ባከበር ንህልክ እንደዚህ ቆንጆ ስራ እስከዛሬ ሰርተ ከአንደበት መጥፎ ቃል ሳይወጣ በስነ ስርአት ሀይሚ የምትፈልገውን ያክል ሄደህላት ከዚህ በኋላ ግን እንደ ጃኔ ግን ትር ብለህ አደራ፣ እንደዋፈቀርኩሽ ከሱ ጋር ትሆኝ ብለህ እንዳትበጣብጥ፣ የእውነት እንዳትበጣብጥ ከብሩክ ሰጥ ገባ ውስጥ እንዳትገባ። ምክንያቱም እንደዛ ሰጥ አገባ ውስጥ ስትገቡ ብሩኬ ደግሞ በሀይሚ ሊናደድ ይችላል። እሷናት እንዲያደረገች እሷናት ያስደፈረችን የሚል ነገር ሊያመጣ ይችላል። መጀመሪያ ጦሱን ብሩክ ቢያመጣውም አሁን ደግሞ ቅዱስ ግን ትርካክ በጣም ከባድ ነው የምር። እና በጣም ምርጥ ልጅ ነህ፣ እንወዳለን እናደንቃለን፣ ዩቲዩብ ክፈት እናበረታታለን። ግን ከብሩክና ከሀይሚ ወጣ ወንድሜ፣ እንዲ መቆስ እንዲየፍቅር መቆስ ማትሆንታ። ሀይሚ ያው ወደ አይደለም ለማብሸቅ ነው ያመጣችህ። ባትፈልገው ብሩክን እዚህ ጋር ቆማ አትለማመጠውም ነበር። በፍቅር እኮ ነው ተነፋፍቀው፣ በፍቅር እኮ ነው እያወሩ ያሉት። ኦማይጋድ ፎን ቃማ አለባችሁ ግን ብሩክ ለምን እንዳፈቅርሽ ያለው እንደማይለት አይደው ነው ብቻ ይፈራል ነው ሁል እንደምላችሁ የሚፈራው ነገር ያለ ይመስለኛል። ግን እኔ አድርግ ብዬ ልመክረው የምችለው እንደዛ አይነት ነገር ነው። ግንኙነታችሁን ግልጽ አድርግላት ሁሉንም ነገር ይቅርታ ብልሃል። ከዚህም በኋላ በስተት ላይ ስተት መስራት ተው ብሩኬ ሁሌም ሁሌ መጻነት የለም ሁሌም ሀይሚ ጥበበኛ ሆና ሁሌ ሁሌ እሷ አስተካከል አይሆንም የሆነ ቀን ይደግማትና ላሽ ትላለችና በጣም ደስ ብሎኛል አብራችሁ ስለመጣችሁ ነገ ደግሞ ነገሮች ይስተካከላሉ ብዬ አስባለው ሁላችሁም ተስፋ እንዳትቆጠኝ ወዶሽ ማለት ነው